የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንት ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርበዋል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይ ተርሰዎችን እነሆ በአዊ ብሔረሰብ አስተዳደር በፋግታ ለኮማ ወረዳ በእንደዋ ቀበሌ ከሰባት ነጥብ አንድ ሚሊዮን ብር በላይ በሆነ በጀት የተገነባው የመስኖ ፕሮጀክት የቦይ ማራዘም ስራ እየተሰራ መሆኑን የፋግታ ለኮማ ወረዳ ግብርና ጽፈት ቤት ገለጸም በስፋት የምንቃኘው ጉዳይ ይሆናል። በኢትዮጵያ በኢትዮጵያ ውስጥ ኢንቨስትመንት እና ኮንስትራክሽን ዘርፍ ላይ በመሳተፍ የምትገኘው ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የሕክምና ቡድን ወደ ኢትዮጵያ መላኳን አስታወቀች። ይህንንም በስፋት እንቃኘዋለን። እንግሊዝ፣ ፈረንሳይ እና ካናዳ እስራኤል በጋዛ ላይ እየፈጸመች ያለችውን ጥቃት እንድታቆም በጥብቅ አስጠንቅቀዋል። ይህንንም በዳሰሳ እንመለከተዋለን። ክቡራትና ክቡራን ከአጎ ሚዲያ ጋር ከቆያችሁ እነዚህና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአጎ ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው የምናልፍ ይሆናል። መልካም ቆይታ። ከሰባት ነጥብ አንድ ሚሊየን ብር በላይ በሆነ በጀት የተገነባው የመስኖ ፕሮጀክት የቦይ ማራዘም ስራ እየተሰራ መሆኑ ተገለጸ። በአዊ ብሔረሰብ አስተዳደር በፋግታ ለኮማ ወረዳ በእንደዋ ቀበሌ ከሰባት ነጥብ አንድ ሚሊየን ብር በላይ በሆነ በጀት የተገነባው የመስኖ ፕሮጀክት የቦይ ማራዘም ስራ እየተሰራ መሆኑን የፋግታ ለኮማ ወረዳ ግብርና ጽህፈት ቤት ገለጸ። በፋግታ ለኮማ ወረዳ በእንደዋ ቀበሌ የሚገኘው የጉዳር የመስኖ ፕሮጀክት ግንባታ ከ7.1 ሚሊዮን ብር በላይ በጀት ተይዞለት የተገነባውና ከ59 ሄክታር በላይ መሬት እንደሚያለማ የሚጠበቀው የመስኖ ካናሉ የ900 ሜትር እርዝማን ያለው ሲሆን በተጨማሪም ከ160 ሜትር በላይ የቦይ ማራዘም ስራ እየተሰራም ይገኛል ተብሏል። ፕሮጀክቱ ሲጠናቀቅ ከ120 በላይ የአካባቢው አርሶ አደሮችንና የሴፍቲኔት ፕሮግራም ተጠቃሚዎችን በመስኖ ልማት ተጠቃሚ ያደርጋልም ተብሏል። የፋግታ ለኮማ ወረዳ ምክትል ዋና አስተዳዳሪ አቶ ታገል እጅጉ የፋግታ ታለኮ ማወረዳ ግብርና ጽፈት ቤት ኃላፊ አቶ አበባው አማረና ሌሎች አመራሮችና የህብረተሰቡ ክፍሎች በቦታው ተገኝተው የመስኖ ፕሮጀክቱን መመልከት መቻላቸውን ካዊ ኮሚኒኬሽን የተገኘው መረጃ ያመላክታል። በአማራ ክልል በገዋዊ ብሔረሰብ ዞን ውስጥ ላለፉት ሁለት ዓመታት ምንም አይነት የልማት ስራዎች አለመሰራታቸውና ከዚህ በፊት የተጀመሩ ስራዎችን ማቆማቸውን የብሔረሰብ ዞኑ ህዝብን እያሳዘነ መሆኑ ተገለጸም። ያገው ህዝብ እንደሚታወቀው ሁሉ በጣም ታታሪ ህግና ሰው አክባሪ መሆኑ ይታወቃል። ነገር ግን ለዞኑ በክልልም ሆነ በፌዴራል የሚሰሩ የልማት ስራዎች እዚህ ግባ የሚባል አይደለም ሲሉ ምሁራን ይሞግታሉ። በብሔረሰብ ዞኑ ያለ ህዝብ ጥያቄና ተሳትፎ የተሰራ ልማት እንደሌለ በርካታ የአካባቢው ተወላጆች በተደጋጋሚ ሲገልጹም ይደመጣል። በአገዋዊ ብሔረሰብ ዞን የሚሰሩ የልማት ስራዎችም ከሌሎች የአማራ ክልል ዞኖች ጋር ሲነጻጸሩ ምንም አይነት ግንኙነት እንደሌላቸው የመረጃ ምንጮቻችን ያመላክታሉ። በዚህ ዓመት ብቻ ከአዊ ዞን ውጭ ለሆኑ የአማራ ክልል ዞኖች በርካታ የልማት ስራዎች የተሰሩ ሲሆን፣ ወዳዊ ዞን ስንመለስ ግን ምክንያቱ ባልታ የሚታወቀ ሁኔታ ምንም አይነት የልማት ስራ እንደሌለ ይታወቃል። ለምሳሌ ያክል በሌሎች ዞኖች ትራክተር በዚህ ዓመት ሲታደል አዊ ዞን ግን የድሉ ተጠቃሚ መሆን አልቻለም። በተመሳሳይ አምቡላንስ ለሌሎቹ ዞኖች ሲሰጥ ለአዊ ዞን ግን እንዳልታደለ ተገልጿል። ለዚህ ሁሉ ዋና ምክንያት የሚሆኑ ሁለት ጽንሰ ሀሳቦች መሆናቸውን የገለጸው አንድ አስተያየት ሰጪ አንደኛውና ዋነኛው የአማራ ክልል መንግስት ያገው አዊ ዞን ህዝብን እድገት የማይመኝ ሲሆን፣ ሁለተኛው ደግሞ የብሔረሰብ ዞኑ ተወላጅ ባለስልጣናትና አስተዳደሩ ደካማና ለህዝባቸው ታማኝ ለመሆናቸው ነው ሲል አስቀምጧል። የአማራ ክልል መንግስት ለአገዋዊ ዞን እና ለሌሎች አማራ ዞኖች ያለውን አድሏዊና ተጨባጭ ማረጋገጫ ደግሞ በክልሉ የሚበጀተው በጀት ሲሆን ከህግና ደንብ ውጭ መሆኑን ከዚህ በፊት የክልሉ እርሰ መስተዳደር ለነበሩት ዶክተር አምባቸው ከብሔረሰብ አስተዳደሩ አባላት ጥያቄ ተነስቶ ከፍተኛ መነጋገሪያ ሆኖ ነበር። በብሔረሰብ ዞኑ ከዚህ በፊት የተጀመሩ የሆስፒታል ግንባታና ሌሎች ሥራዎች አዲሱ የዞን አመራር ከተተካ ወዲህ ስራቸውን እንዳቆሙ አገው ሚዲያ ማረጋገጥ ችሏል። ለአብነትም ካምበላቅላጅ ቻግኒ 84 ኪሎ ችግር ከተጀመረ ሁለት ዓመት ቢሞላውም እስካሁን ምንም ዓይነት ሥራ እንዳልተሠራ የአካባቢው ነዋሪዎች እየገለጹ ይገኛል። አገው ሚዲያም በሰኔ ወር 2016 ዓ ም በቅላጅና በቻግኒ ከተማ መካከል በሚገኘው ብራዴ አካባቢ ያለውን የትራንስፖርት ሁኔታና አስቸጋሪነትን ዘግቦ እንደነበር አይዘነጋም። ግንቦት 11 ቀን 2017 ዓ ም ደግሞ የክልሉና የአዊ ዞን ኮሚኒኬሽን ቢሮና መምሪያ ከ7.1 ሚሊዮን ብር በላይ በሆነ በጀት በአዊ ብሔርሰባ አስተዳደር ዞን በፋግታ ለኮማ ወረዳ በእንደ ውሃ ቀበሌ የተገነባው የመስኖ ፕሮጀክት የቦይ ማራዘም ስራ እየተሰራ መሆኑን እንደ ልማት በመግለጽ በህዝብ ላይ መቀለድ ነው ሲል አንድ የብሔረሰብ ዞኑ ግብርና መምሪያ ባለሙያ ገልጿል። በፋግታ ለኮማ ወረዳ በእንደውሃ ቀበሌ የሚገኘው የጉደር የመስኖ ፕሮጀክት ግንባታ ከ7.1 ሚሊዮን ብር በላይ በጀት ተይዞለት የተገነባውና ከ59 ሄክታር በላይ መሬት እንደሚያለማ የሚጠበቀው 900 ሜትር ርዝመት ያለውና በተጨማሪም ከ160 ሜትር በላይ የቦይ ማራዘም ስራ እየተሰራ ይገኛል ሲል የፋግታ ለኮማ ወረዳ ግብርና ጽህፈት ቤት መግለጹ የአመራሩን ድክመት በጋድ ያሳያል ሲሉ ስማቸው እንዳይጠቀሱ እንዲንቀሳቀስ የጠየቁን አንድ አስተያየት ሰጭ ለአገው ሚዲያ ገልጸዋል። ሌላው በዞኑ የልማት ጉዳይ ላይ አስተያየት እንዲሰጡ አገው ሚዲያ የጠየቃቸው አንድ የአገው ብሔረሰብ አስተዳደር ኗሪ የፋግታ ለኩማ ወረዳ ምክትል ዋና አስተዳዳሪ አቶ ታገል እጅጉ፣ የፋግታ ለኩማ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አበባው አማርና ሌሎች አመራሮችና የህብረተሰብ ክፍሎች የመስኖ ፕሮጀክቱን መመልከታቸው ይበል የሚያሰኝ ቢሆንም ይህንን ከስልሳ የማይበልጡ አባወራዎችን ተጠቃሚ የሚያደርግ ፕሮጀክትን እንደ ትልቅ ስኬት ለሚዲያ ፍጆታ መጠቀም ተገቢ እንዳልሆነም ገልጸዋል። በኢትዮጵያ ውስጥ ኢንቨስትመንትና ኮንስትራክሽን ዘርፍ ላይ በመሳተፍ የምትገኘው ቻይና ለአንድ አመት ያክል የሚቆይ ከፍተኛ የጦር ሰራዊት የህክምና ቡድን ወደ ኢትዮጵያ መላኳን አስታውቃለች። በኢትዮጵያ ለአንድ አመት ያክል የቆይታ ጊዜ ይኖረዋል የተባለው የቻይና የህክምና ቡድን ገዛ የሚያደርግ ወታደራዊ ህክምና ልኡክ ቡድን ወደ ኢትዮጵያ መላኩን የቻይና ብሔራዊ መከላከያ ሚኒስትር አስታውቋል። አስራ አንደኛ ዙር የቻይና ህዝቦች ነጻነት የጦር የህክምና ረዴት ቡድን የኢትዮጵያን መከላከያ የሕክምና አገልግሎት ለመደገፍ ጉዞ ጀምሯል ሲል ሚኒስትሩ ባወጣው መግለጫ ጠቁሟል። ሚኒስትሩ ባወጣው ይፋ ሰብአዊ መግለጫም ይህ ወደ ኢትዮጵያ የላክነው ትልቁ ወታደራዊ ሕክምና ባለሙያው ቡድን ነው ብሏል። ቡድኑ 14 ወታደራዊ ዶክተሮችን ያቀፈ መሆኑንም አስታውቋል። እንደ ሚኒስትሩ መግለጫ ከሆነ ልዑክ ቡድኑ ክሊኒካል ሕክምና፣ የህክምና ቴክኖሎጂ፣ በሆስፒታል አስተዳደር እና የሎጂስቲክስ ድጋፍን ጨምሮ የተለያዩ የህክምና ዘርፎችን ያካተተ ነው። ሁሉም የልዑክ አባላቱ በክሊኒካዊ ህክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸውን ጠቁመዋል። ቡድኑ ወደ ኢትዮጵያ ጉዞ ከማድረጉ በፊት አጠቃላይ የሀገር ውስጥ ስልጠና ወስዷል ያለው የሚኒስትሩ መግለጫ ስሜትን መቆጣጠር አስቸጋሪ ህመሞችን ማከምና ተላላፊ በሽታዎችን መከላከል እንዲሁም መቆጣጠር ላይ ያነጣጠረ ስልጠና መውሰዳቸውን አመላክቷል። እንግሊዝ፣ ፈረንሳይ እና ካናዳ እስራኤል በጋዛ ላይ እየፈጸመች ያለችውን ጥቃት እንድታቆም በጥብቅ አስጠንቅቀዋል። የእንግሊዝ፣ የፈረንሳይና የካናዳ ሀገራት መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተ ማስጠንቀቂያ የሰጡ ሲሆን፣ እስራኤል በጋዛ የምታካሂደውን ጦርነትን በተመለከተ ማስጠንቀቂያ የሰጡ ሲሆን፣ በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ በሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆምም አሳስበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል መላ ጋዛ እንደምትቆጣጠር ትላንት ማስጠንቀቃቸው አይዘነጋም። አዲስ የሆነ ዘመቻ መጀመሩን ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካን ዩንስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ አሳስቧል። በአሁኑ ጊዜ ጋዛን ሙሉ በሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸው የተናገሩት ኔታንያሁ በዘመቻቸውም ሐማስ እስካሁን ጋዛ ውስጥ የያዛቸውን 58 ታጋቾችን ማስለቀቅና የፍልስጤም ተዋጊ ሚሊሻዎችን በመደምሰስ ሙሉ በሙሉ ድል ማድረግ እንደሚመኙ ማሳስበዋል። ይሁንና መሪዎቹ እስራኤል እየፈጸመች ያለችውን መጠነ ሰፊ ውድመትና ግድያ ካላቆመች፣ እንዲሁም ወደ ግዛትቱ እንዳይገቡ የታገዱ የሰብዓዊ እርዳታዎች ካልተለቀቁ እርምጃዎች እንደሚወስዱ አስጠንቅቀዋል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰ ግን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።